አይ የሜሪ ቤተሰቦች ዛሬ ማወራችሁ ስለ ጠንካራ ሴት ነው። ጠንካራ ሴት ምን አይነት ባህሪዎች አላት የሚለውን ከሜሪ ጋር በመሆን ማወቅ ትችላላችሁ ማለት ነው። ሶ ዛሬ ዋናው ፖይንታችን ስለ ጠንካራ ሴት እና ስለ ጠንካራ ሴት ብቻ ነው ማለት ነው። ለቻና ላይ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆነ አብራችሁን ይቆዩ። ዛሬ የምናወራው ጠንካራ ሴት ምን አይነት ባህሪዎች አላት የሚለውን መና ይሆናል ማለት ነው። ስለዚህ ጠንካራ ሴት የምታደርገው ነገሮች ጠንካራ ላሉናቸው ሴቶች ደግሞ ይጠቅማቸዋል ማለት ነው። ላይክ እንደ ትምህርት ይሆናል። ምክንያቱም ጠቃሚ የሆነ ነገር ስለሆነ አብራቸው የሚቆዩ ሰው። በመጀመሪያ ጠንካራ ሴት ያው ጥሩ ልብ አላት። ጥሩ ልብ አላት ማለት ሰውን ስትቀርብ ለጥቅም ሳይሆን ንጹህ ፍቅር ነው የምትቀርበው። ላይክ እንዴት ነው? ጥቅመኛ አይደለችም። በጣም ስነ ምግባር አላት። ነገሮቹን ማንኛውም ጓደኛው ጓደኛም ስትቀርብ፣ የሴት ጓደኛም ስትቀርብ፣ ላይክ ሪሌሽንሺፕም የፍቅር ጓደኛም ስትቀርብ፣ ምንም ስትልም ሰው ንጹህ ልቧን ነው የምትሰጠው። ጥቅም የጥቅመኛ ሰው አይደለችም ማለት ነው። አንደኛ መገለጫዋ ጠንካራ ሴት ይሄ ነው። ስለዚህ አንደኛው ይሄ ነው ማለት ነው። ሁለተኛው ምን መሰላችሁ? ሁለተኛው ነገር ደግሞ ላይክ እንዴት ነው ጠንካራ ሴት ስትሆኑ በዙሪያችሁ ያለ ሰው አብሯችሁ የነበረ ሰው ድንገት ተነስቶ ቢተዋችሁ ላይክ እንዴት ነው ፍቅረኛችሁ ወይም ሪሌሽንሺፕ እስከሆናችሁ ወይ ፍቅረኛችሁ፣ ወይ ደግሞ ጓደኞቻችሁ የሴቱ ከሆነ ኖርማል፣ በቃ ብቻ በሰው ተከባችሁ የነበራችሁ ሰዎች በቃ በሆነ አጋጣሚ ከያጠገባችሁ ጥፍት ሲልባችሁ ሁሉም ነገር ማለት ነው። ፍቅረኛችሁም ሲርቃችሁ፣ ጓደኛችሁም ሲርቃችሁ ምናምን ነገር ጠንካራ ሴት ምን እንደምታረቃላችሁ? ጠንካራ ሴት የምታደርገው ምን መሰላችሁ? አንዳንድ ሰዎች አሉ፣ ላይክ ልክ እንደዚህ አይነት ነገር ሲያጋጥማቸው ይደናበሩና ቶሎ ብሎ ሌላ ጓደኛ ይፈልጋሉ፣ የሚያዳብራቸው ፍቅረኛቸውም ሲለያቸው ቶሎ ከስህተታቸው ሳይማሩ ከህመማቸው ሳያገግሙ ሌላ ፍቅረኛ ይጠብሱና ሌላ ላያቸው ላይ ስጋ ያመጣሉ ማለት ነው። ጠንካራ ሴት ግን የምታደርገው ጓደኞቼ ለምን ራቆኝ፣ በዙሪያ ያሉ ሰዎች ለምን ራቆኝ፣ ፍቅረኛዬ ለምን ካጠገብ ይራቀ ብላ በደንብ ነገሮችን ታጤናለች ማለት ነው። ለራሷ ጊዜ ትወስድናል። እንዴት ነው ላይክ ለራሷ ጊዜ ትሰጣለች ማለት ነው። ነገሮቹን በደንብ ራሷን ታዳምጣለች። ሰው ምክንያቱም ጥፋትም ካለባት ራሷን ጥፋቶቿን አርማ ራሷን ማስተካከል ስላለባት በደንብ ራሷን ትመረምራለች። ምን አጥፍቼ ነው? በምን ምክንያት ነው እነዛ ሰዎች የራቁኝ? ለምንድን ይህን አመት የለፋውበት ፍቀኝ የተወኝ ምናምን ብላ ራሷን ነው የምትመለከተው ማለት ነው። ጠንካራ ሴት ራሷን ትመለከታለች። ከዛም እንጂ ዘላ ወዲያውኑ ሌላ ነገር ውስጥ አትገባም። ጠንካራ ሴት ሌላኛው መገለጫዋ ይሄ ነው ማለት ነው። ያው ሌላኛው ለራሷ ጊዜ ትወስዳለች ማለት ነው። በቃ ለራሷ የሆነ ጊዜ ትወስዳለች። ጠንካራ ስትሆን እንዳልኳቸው ነው። በቃ ከሁሉም ነገር ርቃ ራሷን በደንብ አድርጋ ባህሪዋ መጥፎም ከሆነ ብቻ የሆነ የሆነ ስህተቶች ካሉ ራሷን ለማነጽ ትሞክራለች። በሞኝነትም ከሆነ አንዳንዴ ሰው ጎዳት ማድረግ የሌለባትን ነገር በማድረግ ከሆነ ካጠገቧ አሉኝ ያለቻቸው ሰዎች የራቋት ምናምን ነገር እሱን እሱ ነገር ብቻ ስህተት ነው፣ ይሄን ባላረግ ብላ የምታስበው ነገሮችን ከህይወቷ ታስወጣለች ማለት ነው። ሰው ነገሮችን በደንብ በማጤን ራሷን ታስተካክላለች፣ ታርማለች። መሻሻል ያለበትን ታርማለች፣ ማስተካከል ያለባትን ታስተካክላለች ማለት ነው። ጠንካራ ሴት መገለጫዋ ሌላኛው ይሄ ነው ማለት ነው። ሌላኛው ምንድን ነው እና በቃ ስህተቴ ምንድን ነው? ምን አጠፋው በቃ ብላ ራሷን ማለት ነው ታርማለች ራሷን ካረመች ካስተካከለች ምናም በላ ተሰብራ አትቀርም ማለት ትካዜ ውስጥ አትቀርም። ጠንካራ ሴት ማለት ነው። ለራሷ በቂ ጊዜ ከወሰደች በኋላ ስህተቷንም ትክክለኛውንም ሁሉ ነገር ካጠራች በኋላ ራሷን ለተሻለ ህይወት ታዘጋጃለች ማለት ነው። ጠንካራ ሴት እንደዚህ አይነት ናት። ራሷን ከስተቷ ተምራ ራሷን አንጻ አስተካክላ ለተሻለ ህይወት እራሷን ታዘጋጃለች፣ ለሌላ ህይወት እንጂ አንድ ቦታ ቁጭ ብላ ተሰብራ አትቀርም። የጠንካራ ሴቶች መገለጫ ይሄ ነው ማለት ነው እና